ምድር ሆይ ምድር ሆይ ምድር ሆይ፣ የእግዚአብሔርን ቃል ስሚ። ትንቢተ ኤርምያስ መጽሐፍ ምዕራፍ 22 ከቁጥር 29። የሰው ልጅ በምድር መኖር ከጀመረበት ጊዜ ጀምሮ ክፋትና ተንኮል አልተለየው። ከዚህ የተነሳ ምድር የተለያዩ ተቃራኒ ነገሮች ሳይስማሙ እንደተስማሙ ሳይዋደዱ እንደተዋደዱ መስለውና ተመሳስለው የሚኖሩባት ከገርነት ይልቅ ደባዎች ከመጋረጃው በስተጀርባ የሚፈጸሙባት ምድር እንደሆነች እናውቃለን። ማግኘት ከማጣቱ ብልጽግና ከድህነቱ ደስታ ከሐዘኑ፣ ጤንነት ከህመሙ፣ እውነት ከሐሰቱ፣ ጽድቅ ከኃጢአቱ፣ ብርሃን ከጨለማው፣ ጣፋጭ ከመራራው፣ ጥላቻ ከሁከቱ ሁሉም ጎን ለጎን የሚኖሩባት ወገኖች ሆይ፣ በአንጻሩ ደግሞ ምድራዊ ስጋ ለባሾች ሆነው ሳለ እንደ ሰማያውያን መላእክት በጸጋ እግዚአብሔር የረቀቁባት ምድር ነች። ዛሬ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መልእክት ለማስተላለፍ ነው የመጣሁት። ወገኖቼ ሆይ ታስታውሱ ከሆነ ኪዳን የተገባላቸው ህዝቦች፣ የእግዚአብሔር ልጆች፣ ህዝበ እስራኤል ከእግዚአብሔር ይልቅ ተድላ ስጋቸውን በመፈጸም ፈቃደ ስጋቸውን በመፈጸም ከእግዚአብሔር ይልቅ በሌሎች አማልክቶችና ጣዖታቶች እግዚአብሔርን ሲያስቀኑት፣ ሲያመነዝሩ እግዚአብሔር በሚገርም ሁኔታ ይቀጣቸው እንደነበረ ማስታወስ ያስፈልጋል። ዛሬ ቤተ ክርስቲያናችን ሀገርን እንደ ሀገር ያስቀጠረች ወንጌልን በምድራችን ላይ ያስተጋባች እንዳልነበረች፣ ወንጌልን በብዙ ሸቀጣሸቀጦች በብዙ በአዳን አማልክቶች የለወጠች ሆና በመታየቱ እጅግም ያሳዝነናል። ወገኖቼ ሆይ አሁን በሰሞኑ የተነሳው ግርግር ወይም ደግሞ ወደፊት የተደገሰው የግርግር ድግስ እውኒህ ከምንድን ነው ብላችሁ ታስባላችሁ? እስኪ አንድ ቪዲዮ እንመልከትና ከዛ በኋላ ሐሳብ ሰጥተን እንመለሳለን። ፍቅር ተቀድ ዘመን ለቤተክርስቲያናችን ልዩ እገዛ እየተደረገ በርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ቤተክርስቲያኗ ሞገስ ሆናቸው የሰራቸው ይህም ትልቅ ኩራት ይሰማናል። በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ዳ አቡኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። የሰማችኋል? ይሄ ድምፅ እኔ አልሰማኝም። ይሄ ሰማኝ የሚገኘው ይሄ ድምጽ ነው። በአራቱም ያገራችን አቅጣጫ አብያተ ክርስቲያናት እንደ ችቦ የተቃጠሉብን ገዳማውያን መነኮሳት አባቶቻችን መነኮሳት እናቶቻችን የተገደሉብን እነሱን ለመቅበር እናቶች አዛውንት አቅም አጥተው ወጣቶች እንባቸው አልቆ ደም እንባን እያዘሩ ያዘሩ የመቅበር አቅም እስኪያጡ ድረስ በደል የተፈጸመብን በርካታ ኦርቶዶክሳውያን በማህተባቸው ምክንያት የተገደሉብን በርካታ መገልገያ ነዋያተ ቅድሳቶቻችን እንዲቀሉ እየተሰራብን ያለን ሀይባ እያጣ ትውልድና መሪ የሌለው ትውልድ ይህንን ይመስላል። አያችሁት ቪዲዮን እንደተመለከታችሁት ቤተ ክርስቲያኗ መሪ አጥታለች። ወንጌልን በመግፋቷ ምክንያት፣ ክርስቶስን ከመቅደሱ በማስወጣቷ ምክንያት ቋንቋ እየተደበላለቀ ነው። እግዚአብሔር ቋንቋቸውን እያደበላለቀባቸው ነው። ለመሆኑ መሪው ማነው? በመጀመሪያ ደረጃ ቤተ ክርስቲያን መሪዋ መንፈስ ቅዱስ መሆን አለበት። ሲቀጥል በመንፈስ ቅዱስ የተሾሙ ደግሞ የእግዚአብሔር ቃል መጋቢዎች የእግዚአብሔር ቃል መጋቢዎች መኖር አለባቸው። ወገኖቼ ወይ የህይወታችን መመሪያ የሆነውን መጽሐፍ ቅዱስን አንስተን በንሳ በእግዚአብሔር ፊት ወድቀን ወደ ቀደመ ፍቅራችን፣ ወደ ክርስቶስ፣ ወደ ቀደመ ክብራችን፣ ወደ ወንጌል የማንመለስ ከሆነ መዘዙ ከባድ ይሆናል። በእግዚአብሔር ፊት እንጠየቃለን። እስኪ ደግሞ አሁን ሌላኛውን ቪዲዮ ላሳያችሁ። እኛኮ ክርስቶስን እንሰብከዋለን እኛኮ ክርስቶስን እናውቀዋለን። በቅዳሴያችን፣ በማህሌታችን፣ በአቋቋማችን፣ በዜማችን ሁሉ ክርስቶስ ይሰበካል ትሉን እንዳይሆን በዜማውም በድጓውም በጾመ ድጓውም በምዕራፉም በዝማሬ ማሲቱም ወዘተርፈ ኢየሱስ አይሰበክም። እናንተ ቤት ኢየሱስ አይሰበክም። እናንተ እኮ የምትሰብኩት እኮ የመቃብር አፈር ነው። እናንተ እኮ የምትሰብኩት እኮ ፍጡራንን ነው። ከዚህ በላይ የሚያዋርድ ነገር አለ ወይ? ጭቃ ተሸክሞ የካንሰሩ ስፔሻሊስት የካንሰሩ ስፔሻሊስት አቡነ ሐራ ድንግል መባል፣ ኑ የመቃብር አፈር ተጎንጩ፣ ኑ የገዳሙን አፈር ጠጡ ማለት ይህ በደል አይደለም ወይ? ይህ በክርስቶስ ደም የተቀለደ ቀልድ አይደለም ወይ? የአጋንንት ትምህርት አይደለም ወይ? ወገኖቼ ወይ? በገዳሙ ውስጥ ሄዶ የተቀበረ ያለ መከልከል ገነት መንግስተ ሰማያትን ይወርሳል ብላችሁ የምታስተምሩት ያቡነ ሐራ ድንግል የመቃብሩን አፈር የጠጣ ኃጢአቱ ይሰረይለታል ብላችሁ የምታስተምሩት ትምህርት ያቡነ ሐራ ድንግል የቅዱስ ላሊበላ ቃል ኪዳን የተገባለትን የመሬት አፈር የጎጃም የጎንደር እስከ ተከዚ የወንዝ ድረስ ይህ ወሎን በአጠቃላይ ይዞ ይህ ደብረ ታቦርን ይዞ በአጠቃላይ ያንን የመሬት አፈር ቆንጠር አድርጎ የጠጣ በጥብጦ የጠጣ እስከ ሰማንያ ስምንት ሺህ ትውልድ ድረስ ይማርለታል ያላችሁት እናንተ አይደላችሁም ወይ? ይህ በክርስቶስ ደም እየቀለዳችሁ መሆኑ እንዴት አልታወቃችሁ? እስኪ ሌሎች ቀልደኞችን ደግሞ አሁኑንም እንመልከት። ወገኖቼ ሆይ ይህንን ቪዲዮ ተመልክታችሁ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ለብዙ ሰው ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ ይደረግ። ሌላኛውን ቪዲዮ ላሳያችሁ ነው። ይላሉ አይደል? አፈር ነው ይላሉ። ይህንን አፈር የሆነውን ስጋ ይዘው እስኪ ኮሜንት ላይ አስራ አንድ ጊዜ የካንሰሩ ስፔሻሊስት የካንሰሩ ስፔሻሊስት አቡነ አራድንግል የካንሰሩ ስፔሻሊስት አቡነ አራድንግል በሉ የካንሰሩ ስፔሻሊስት የተባሉ ካንሰርን ስለሚፈውሱ፣ ኤች አይቪን፣ አስምን፣ ነርቭን፣ ኩላሊት፣ ኢንፌክሽን፣ ዛሩላች፣ መተት፣ ድግምት የሚፈውሱ የአቡነ አራድንግል የቃል ኪዳን እምነት ነው። አፈር አይደለም፣ ንስሓ ገብተህ ና እመን እንዳልተፈወስ ትላለች። ወዳጄ አትቀልድ፣ አትጀጃል ና ንስሓ ገብተህ ወደ እግዚአብሔር ቤት ተመለስ ትላለች ተዋህዶ። ስለዚህ ይህን እምነት ጸበል ለመውሰድ እዚህ ዋሻው አቡነ ሐራ ድንግል ለመምጣት የገዳሙ ጉዞ ዘወትር እሑድ እሑድ አለ። ከአያት ገብርኤል ቀጥሎ ያለው የጻድቁ የአቡነ ሐራ ድንግል ዋሻ ገዳም ነው። ስለዚህ በ09 19